የኢትዮጵያውያን የአብሮነት መገለጫ ከሆኑ በዓላት መካከል የኢሬቻ በዓል አንዱ ነው። በዓሉ እንግዲህ የክረምቱን ማለቅ የወንዞች መጉደልን ተከትሎ እንግዲህ በኦሮሞ ሕዝብ ዘንድ በድምቀትና በልዩ ሁኔታ የሚከበር በዓል ነው። አዲስ አበባም እንግዲህ ይህንን በዓል ከፊታችን ቅዳሜ ለማክበር ሰፊ ዝግጅት እያደረገች ነው የሚገኘው። አንዱ ዝግጅቷ ደግሞ የበዓሉ ማክበሪያ ቦታ የሆነው የሆራ ፍንፍኔም በዚህ መልኩ አሳምራና ሰባ እየጠበቀች ነው የሚገኘው እንግዶቿን። አጠቃላይ የሆራ ፍንፍኔ ማክበሪያ ቦታ ዝግጅት ምን ይመስላል የሚለው ልንመለከት ወደናል። ይህንን ደግሞ የሚያስመለክቱን አንድ እንግዳ አሉኝ። ከእንግዳዬ ጋር ቆይታ አደርጋለሁ። አመሰግናለሁ። በቅድሚያ ደምናለ እንተዋወቅ እስኪ፣ ማለት ዋለልኝ ደሳለኝ ይባላለሁ። በአዲስ አበባ ከተማ አስተዳደር የኮሪደር ልማት አስተዳደር ባለስልጣን ምክትል ዳይሬክተር ነኝ። በዚህ ደግሞ እንጦጦ ፒኮክ የወንዝ ዳርቻ ልማት ፕሮጀክት ላይ ደግሞ ምክትል ዋና አስተባባሪ ሆኖ ይሰራሉ የኤሬቻ ፓርክ ምን አይነት ነገሮች ታደሱለት ምን ተካተቱለት ለባህሉን ለማክበርስ ምን ያክል ዝግጁ ሆኗል የሚለውን እንመልከት በከተማችን እየተከናወነ በሚገኘውና ዋነኛ የህዝብ መሰብሰቢያ መዝናኛ እና እንደዚህ ካልቸራል ከሆኑ የፌስቲቫል ሳይቶች መካከል አንደኛው ይሄ የኤሬቻ ሆራ ፊንፊኔ የሚከበርበት ቦታ ላይ ነው የምንገኘው ስለዚህ ይሄ ስፍራ ከዚህ በፊት አሁን የምታዩት መንገድ አልነበረውም። በዚሁ በፓርክ ውስጥ በማክበሪያ ስፍራ ውስጥ የሚያልፍ ሰፊ መንገድ ተገንብቷል። እንደምታዩት ትልልቅ ሁለት የህዝብ መጸዳጃ ስፍራዎች ከስር ተዘጋጅቷል። በዚህ በኩል እንደምታዩት በበዓሉ ላይ የመጡ ሰዎች አረፍ ብሎ ሻይ ቡና አገልግሎት የሚያገኙበት አንድ ካፌ እዚህ ጋር አለን። ሁለተኛ ካፍቴሪያ እዚህ ዝቅ ብሎ ህዝብ መጸዳጃ ቤቶቹ ጋር አብሮ የተገነባ ነው። ማዶም ከወንዙ ባሻገር እንደዚሁም ወደ ኢሲኤ ዩኤን ወደሚወስደው መንገድ ላይ እንደዚሁ ሌላ ካፍቴሪያ አለ፣ ሶስተኛ ማለት ነው። እንደምታዩት የመንገድ መብራት እንዲኖረው ተደርጓል። ዋነኛውን የአስፋልት መንገድ ተከትሎ እስር ደግሞ ከላንድስኬፕ እና ከፋውንቴኑ ጋር በተገናኘ በርካታ የመብራት መስመሮች እንዲኖሩ ተደርጓል። ወደ ፓርኩ የነበረው የመግቢያ እና የመውጫ ቦታ በአሁኑ ጊዜ በቁጥሩ ወደ አራት ሆኗል ማለት ነው። በስጢፋኖስ በኩል መውጫ መንገድ አለ። ሜይን ጌቱ በቂኮስ ፊት ለፊት የምናየው ትልቁ ነው፣ ምክንያቱም በእለቱ በርካታ ሰዎች ስለሚገኙ ሰፊ ሜይን ጌት ተሰርቷል። በማዶ በኢሴ መውጫ፣ በቂኮስ ክፍለ ከተማ በወንዙ ማዶ ኢንትራንስ አለው እንዲሁም ኤግዚት ወይም መውጫ መንገድ ደግሞ በኢሲኤ በኩል በዛ ስቴር አለው ማለት ነው። በተመሳሳይ በዚህኛውም በኩል በስጢፋኖስ በኩል እንደዚሁ መውጫ አለው ማለት ነው። አባ ገዳዎች እንደልባቸው የሚንቀሳቀሱበት ሌሎች አክባሪዎችም እንደፈለጉ እንዲንቀሳቀሱ ምን ያክል ምቹ ሁኔታ ተፈጥሯል። ለሁሉም ሰው በቀላሉ ከአንድ ቦታ ወደ አንድ ቦታ ሊንቀሳቀስ የሚችልባቸው ደረጃዎች፣ መውጫ፣ መግቢያ መንገዶች እንዲኖሩ አስችለናል። እንደዚህ አይነት ደግሞ ፕላዛዎች በላዩ ላይ ሰዎች ሊቆሙ አባገዳዎች ተላለፍ የሚችሉበት የሚችሉባቸው ቦታዎች ተመቻችተዋል። ወደ ወንዙ ወደ ፋውንቴኖቹ ሊያዳርሱ የሚችሉ መንገዶች በስፋትና በጥራት እንዲኖሩ አስችለናል። እነዚህ የምታያቸው አምስት ፓንዶች በተለያየ ዲያሜትር ስፋት ከታች ጀምሮ ከትንሹ ጀምሮ እስከ ትልቁ ድረስ እስከ 16 ሜትር ዲያሜትር ያለው በተለያየ ደረጃ ላይ የተሰራ ፋውንቴን አለ። ቦታውን በዚህ ደረጃ ከፍ ለማድረግ አገልግሎት ለማላክ ተሰርቷል። አሁን ይሄንን እንደምታየው በበዓሉ እለት የመጡ የበዓሉ ተሳታፊዎች ወደ ወንዙ ሊወርዱ የሚችሉባቸው ደረጃዎች አልነበሩም። ደረጃዎች ብቻ ሳይሆን ማረፍም ቢፈልጉ መቀመጥም፣ መውረጃም ማረፊያ የሆኑ ከላይ ከእስጢፋኖስ ድልድይ ጀምሮ ከላይ እስከታች እስከ ቂርቆስ ባምቢስ መሻገሪያው ድረስ ይሄ ዌቭ የሚያደርግ የመቀመጫ እና መውረጃ ወደ ወንዙ መድረሻ ቦታ እንዲኖር ተደርጓል። በተለይ አባገዳዎች የሚያከናውኑ ስነ ስርዓት እዚህ ወንዙ ላይ ነው የሚከወነው። ወንዙም ላይ ይከወናል። እነዚህ እስክሪኖች ከዚሁ ጋር የተያያዙ ናቸው። እስክሪኖቹም እንግዲህ ይሄ የኢሬቻ ፓርክ ነው እንደሚታወቀው ፓርኩ የኢሬቻ ሆራ ፊንፊኔ የሚከናወነው በዓመት አንድ ጊዜ ነው፣ አንድ ወቅት ነው። ከዛ በኋላ ግን ዓመቱ ሙሉ ፓርክ ነው ይሄ ቦታ እንደሚታወቀው። ስለዚህ ለፓርክ አገልግሎት የሚሆኑ ፋሲሊቲዎችም አብሮ እንዲገቡበት ነው የተደረገው። ስለዚህ ስክሪኑም በበዓሉም ቀን ሰዎች መረጃ የሚያገኙበት ድል የሚፈጥር ነው። ለበዓሉ ምን ያክል ዝግጁ ሆኗል? ሙሉ ስራዎች ተጠናቀውለታሉ? ስራው ሙሉ ለሙሉ ተጠናቋል። ውስን የማጽዳትና የእርማት ስራዎች እያከናወንን ነው የምንገኘው። ከዛ ውጪ የመሰረተ ልማት አቅርቦቱ፣ የደህንነት ጉዳዮች፣ ለመዝናኛ የሚሆኑ የማረፊያ ቦታዎች እንደምታያቸው ወንበሮች በየቦታው ተቀምጠዋል። በዓሉ እንግዲህ ደማቅ የሆነ በርካታ ቱሪስቶችም የሀገር ውስጥ እንግዶችም ከተለያዩ የሀገሪቱ ክፍሎች የሚመጡበት የሚታደሙበት ነው እና ይሄኛው ደግሞ የከተማዋን ገጽታ የበለጠ በማስተዋወቅ ረገድና ለበዓሉ ድምቀትስ ምን አቅም ፈጠረ? የከተማዋን የቱሪስት መዳረሻነት የሚጨምር ነው የሚሆነው። ባለፈው በደመራ ጊዜ አይተናል። ይሄ ቦታ ደግሞ በዚህ መንገድ መደራጀቱ ከውጭም ከሀገር ውስጥ የሚመጡ የከተማችንም ነዋሪዎች በዓሉን ለማክበር የሚናፍቁበት ስፍራ እንዲሆን ያስችላል ማለት ነው። ለነበረን ቆይታ እናመሰግናል። ነው ተባለልኝ። እናመሰግናል። የኢሬቻ ፓርክ ቅኝታችንን ይህንን ይመስላል። እንግዲህ ለበዓሉም ፓርኩ በተለየ መልኩ አምሮና ተውቦ የቀኑ መድረስ እየተጠባበቀ ነው የሚገኘው። እዚሁ ደግሞ እንደምታዩት እንግዲህ ከጀርባ በርካታ ወጣቶች ደግሞ ለበዓሉ ድምቀት የሚሆኑ የአባገዳ ባንዲራዎችንና አጠቃላይ ፓርኩን የማሸብረቅ ስራዎች እየሰሩ ነው የሚገኘው።